ጨላችሁ ትርፌ ብርቄ ግን ትርፌ ብርቄ ግን ቀለባችሁ ቆንጆ ናት። የጠበሌው ቆንጆ የሌቦት ጠበሌው ቆንጆ ታማ ሰነበት። አባጋር ሚስትለ ትርፌ ብርቄ እሷ ችግር ገጥሞ ሰነበት። ምን ና መማገራችሁ እንደሆነ በእጇ ሰውነቷን ትነካው ያማት። እንዴት እነካው ሬችላለ እንዴት እነካ እ ይሄ እንግዲህ ጅን አጠናግሮ ጥሏት የሆነ አዋቂ ቤት መውሰር ብለን ይዘን አዋቂ ቤት፣ አዋቂው አያት ይሄ ወሰኛ ነው፣ ወንዝ ላይ ተነስቶ ዘፍኖባታል። ስለዚህ የሚያስወጣላት አንት የነብር ቁጣ ታገኛችሁ ብ ብሎ ይበቃል። የነብር ቁጣት አልተገኘ፣ ደግሞ የአንበሳ ግሳት። አንበሳው ፊት ታቀርባትን ሁሎ ያገሳባት ይወልቅላት። ይህ ታልተገኘ ትኩስ የጅብ ሽንት መሬት ያልነካ ትኩስ የጅብ ሽንት መሬት ያልነካ ፈልጋችሁ እሱን የህሚያማ ትጇን ቀኩላ ትጅሚያ ይቻላል

ሌላ ሰው ቢነካሽ ሲያምሽ እሱ ሌላም ሰው ቢነካ አያምንም። ታያባ ነው እስ ተናፍ ራስ እስቲ ንቂ እስቲ ንቂ ሐኪሙ እንደገና እስቲ ውጡና ታረና ባሏንም እኔንም ጎረቤቱንም አስወጣና ተኝ አልገው ይነ ራ ተኛለኝ። እህሳ ምን ያረገ ነው? ተኛለኝ፣ ታልጋው ላይ ምን ብሎ ነው ተኝ የሚለኝ? እንገባለን አለና ግብግብ ትንገጠም። አይ ህክምና አልጋ ላይ ተኝቶ በመዳመጫ አላዳመጥሽም። ባይሆን እማኝ ተፈለግሽና ተፈራሽን ማሩ ይግባ ተባለ። እኔ ገቸው ቆምኩኝ። ሌላ ነገር እንዳያረግ ተኛ

ችግርሽ እንዲህ ትናካሪ ነው፣ እንዲህ ትናካሪ ነው። አንቺ ነው ችግርሽ። እንግዲህ ወይ ጠበል ንውሰድ፣ አለበለዛ ደግሞ ዱዓ እናድርግና ይወጣላት ተብሎ እየተነጋገር ሳለ እኔ መሀል ሌላ ሀኪም እንለው